ምን ልበልሽ፣ ምን ትለኛለሽ? እስኪን ኬር ሩቲን ብዙ ኬሚካል ያለው ነገር አትጠቀሙ፣ በናችራል ነገር ታጠቡበት፣ ትሪት አድርጉ በራሳችሁ። የሰገርሽ ሰፈር እኛ ሰፈር፣ ወይ ደህና ነሽ? ሰላም ነው አልሐምዱሊላህ።

አሁን እኔ ወለይኝ ቅንድብሽን እና ወጥሪ እና ወጥሪ ልኝ እስኪ አፍልሻለሁ። ለምን አግብተሽኝ? አናገባም እንዴ ነው? አታግባብ ያለው እንዴ ወይስ እኔን እየጠበቅ ነው? እኔ አልሰደደም እኮ አይፎን። እንዴት ነው ቆንጆ ነው። እንደዚህ ደስ ደስ ደስ የሚል ጊፍት ተሰጡ። እስኪ ዝም ብላችሁ ልቤን ብቻ ለምደው ዝቅ የምታደርጉት እና ሀምሳንን የምንጠብቅሽ እኔ እንግዲህ ባገባ አንድ ባል ነው የሚኖረኝ። አንድ ባል ነው ላገባው የሚችለው እና ሀምሳዎቻችሁ እባካችሁ ተቀምጣችሁ አታወቁኝ ቆማችሁ እንዳጋሩን ይቆያሉ የበረካ ዘርነን አላገባሽም ለግባ ወይ ታፕታፕ አርጉ ገና አምስት ሺህ አራት መቶ ታፕታፕ ብቻ ነው ያደረጋችሁት ምን ይባላል? ምታፈቅረን ሄዶ መጣች እንዴ? መጣ ነበር፣ መጣ ነበር። ሄደች የበረካ ዘለን ምን ይባላል ኢትዮጵያ ውስጥ ነሻው ወዴት ወዴት ከዛ ነው የማይዛብኝ ልጅ አላ። ኸይረኛውን ያረብ አሚን። ቴንኪው ሀቢብቲ ወዳሃለሁ በይኝ አሉ። ድማ ለምንድነው ወዳለሁ ምል? ለምን አላገባሽም ቆመሽ አረጀሽ እኮ እና የሻይ ልስጠ። ፓፓ ምን አስጨነቀ ስለኔ